የዳግም ውልደት ድብቁ ማንነት። ረጅም ጊዜ ዳግም ውልደት ማለት ወደ አንድ ቤተ ክርስቲያን ሄዶ እጅ ወደ ላይ አንስቶ ቃል መግባት ይመስለኝ ነበር፣ ወይም ደግሞ ጥሩና መልካም ሰው ለመሆን መወሰን። ነገር ግን ትክክለኛ ዳግም ውልደት የባህሪ ጉዳይ አይደለም፣ የመንቃት እንጂ። ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው የሰው ልጅ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት አይገባም ብሎት ነበር። ይህን ሲል ግን የሃይማኖት ስርዓት እየነገረው አይደለም። ይልቁንም የውስጥ ማንነት ለውጥና ወደ ማንነት መመለስን እየነገረው ነበር። ከውሃ መወለድ ማለት የተሳሳተ ማንነታችን እጥበት ማለት ሲሆን ከመንፈስ መወለድ ማለት ደግሞ የመለኮት ባህሪ የሆነውን በውስጥ ያለውን ማንነት ማወቅ ማለት ነው። ይህ ማለት በውስጥ ያለውን ዘላለማዊነት በደም ስር ውስጥ የሚቀሰቀስበት ቅጽበት ማለት ነው። ጉዳዩ የቃላት ጨዋታ አይደለም። የውሸት ማንነት ተወግዶ በውስጥ ያለው የሚቀሰቀስበት ትንሳኤ እንጂ። በውስጥ ያለው ክርስቶስ ዳግም ውልደት ገና የምትጠባበቀው ጉዳይ አይደለም። ማንነታቸውን በተገነዘቡት ላይ የሆነ የሚቀጥል እንጂ። ይህ መልእክት ከጠቀመህ ሳብስክራይብ በማድረግ ይህንን ቤተሰብ ተቀላቀል።